የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ትምህርት ቢሮ ምክትልና የመምህራን ልማት ዘርፍ ኃላፊ አቶ ማርቆስ ቡልቻና የከፋ ዞን ትምህርት መምሪያ ኃላፊ አቶ ሙልጌታ መሸሻ በቦንጋ ከተማ አስተዳደር ሸታ አንደኛ ደረጃ ትምህርት ቤት በመገኘት ፈተናውን አስጀምረዋል። በማስጀመሪያ መርሃ ግብር ላይ የተገኙት የክልሉ ትምህርት ቢሮ ምክትልና የመምህራን ልማት ዘርፍ ኃላፊ አቶ ማርቆስ ቡልቻ ፈተናው በስኬት እንዲጠናቀቅ በየደረጃው የሚገኙ ኃላፊዎችና ባለድርሻ አካላት በቅንጅት መስራት እንዳለባቸው አሳስበዋል። ይሄ ስምንተኛ ክፍል ፈተና አጠቃላይ የአንደኛ ደረጃ ትምህርት ማጠናቀቂያ እና የተማሪዎች የብቃት መለኪያ ፈተና ነው። ይህንን ፈተና የሚያልፉ ልጆች የሁለተኛ ደረጃ ትምህርታቸውን የሚከታተሉበት እድል የሚፈጥርና አጠቃላይ ብቃታቸውን የምናረጋግጥ ስለሆነ በዚህ ልክ ፈተናውን አስጀምረናል። ተማሪዎቻችን ፈተናውን በተረጋጋ መንፈስ ሰርተው የሚጠበቅባቸውን ውጤት እንዲያመጡ ሁሉም ባለድርሻ ትምህርት ቤት ላይ አሁን በዘን ሰዓት አስፈታኞች አሉ ፈታኞች አሉ የጣቢያ ኃላፊ አለ፣ የጸጥታ አካላት አለ፣ የወላጅ መምህር ህብረት ተወካዮች አሉ። እነዚህ በሙሉ አስቻይ ሁኔታ መፍጠር አለባቸው። ፈተናው በካፋ ዞን በሚገኙ ሁሉም ትምህርት ቤቶች መሰጠት መጀመሩን የተናገሩት የዞኑ ትምህርት መምሪያ ኃላፊ አቶ ሙልጌታ መሸሻ በዞኑ 12907 ተማሪዎች በ426 መፈተኛ ጣቢያዎች እየተፈተኑ መሆናቸውን ገልጸዋል። ያው አጠቃላይ ክልል አቀፍ ፈተናው ለማስጀመር እስካሁን ድረስ በቅይቅ ቅድመ ዝግጅት ስራዎችን እየሰራን ነበረ። ዛሬ ደግሞ ፈተናውን እየጀመሩ ይገኛሉ። ፈተናው ከተጀመረበት ጊዜ ጀምሮ እስከ ቀን ስድስት የስድስተኛ ክፍል ፈተና እስኪጠናቀቅ ጊዜ ድረስ ሁሉም ባለድርሻ አካላት ፈተናው ሰላማዊ፣ ፍጹም ከኩረጃ የጸዳ እንዲሆን ሁሉም የራሳቸውን ድጋፍ ማድረግ አለባቸው፣ ክትትል ማድረግ አለባቸው። ፈተናው ከኩረጃ የጸዳ ሆኖ እንዲጠናቀቅ የሚመለከታቸው አካላት ክትትል እንዲያደርጉ አሳስበው ተማሪዎችም ራሳቸውን በመተማመን መፈተን እንዳለባቸው አሳስበዋል። ተማሪዎች ደግሞ የተማሩትን ትምህርት ስለሆነ እየተፈተኑ ያሉት ተረጋግተው ፈተናቸውን እንዲፈተኑ ከመፈተኛ ክፍል ከወጡም በኋላ ምንም አይነት መረባበሽ ሳይኖር ፈተናው እስከ መጨረሻው ጊዜ ድረስ ተረጋግተው መውሰድ እንዳለባቸው ወላጆች አስፈላጊውን ክትትል ማድረግ እንዳለባቸው ከተለያዩ አካባቢዎች የሚሰራጩ ሐሰተኛ የሆኑ መረጃዎች ካሉ ከዛ ራሳቸውን መከላከል እንዳለባቸውና ና ፈተናቸውን ብቻ ተረጋግተው መፈተን እንዳለባቸው ጥሪ ማስተላለፍ ፈልጋለሁ። ሁሉ ቦታ ላይ ዛሬ በዞናችን የሚሰጠው ፈተና የበጣም ስኬታማ ሆኖ እንዲጠናቀቅ መልካም ምኞትን መግለጽ እፈልጋለሁ። ማህበሩ ፈተናው ተጀምሮ እስኪጠናቀቅ ሚናውን ይወጣል ያሉት ደግሞ በማስጀመሪያ መርሃ ግብሩ ላይ የተገኙት የዞኑ መምህራን ማህበር ሰብሳቢ አቶ ተመስገን ወንድሙ ናቸው። እኛ ማህበር መምህሩም የኛ አባል ነው። ትልቅ ኃላፊነት፣ ትልቅ አደራ ተሰጥቶናል። ያን የተሰጠውን አደራ በአግባቡ ሳይንሱ በምሎ መልክ ፈታኝም፣ ሱፐርቫይዘርም፣ ጣቢያ ኃላፊም የኮማንድ ፖስት የሆኑ የማህበር አመራሮችም በየቦታ ደርሶ ችግሮችን እያዩ እየጎበኙ የሚፈጠር ትንሽ ችግር ካለ እዛው በንግግር እየፈቱ ጤናማ ፈተና እንዲሰጥ ሚናቸውን እንዲወጡ ጥሬን